በሞስኮ በሚገኘው ታሪካዊው ቀዩ አደባባይ ሩሲያ 8ኛ ዓመት የድል በዓሏን አክብራለች። ሩሲያ የዓለም ልዕለ ሀያል አገር መሆኗን ያስመሰከረችበት ነው በተባለው በዚህ ክብረ በዓል ላይ የ28 ሀገራት መሪዎች ታድመዋል። ሀያሉን የባልቲክ ባሕር ኃይልን ጨምሮ የሀገሪቷ የሰራዊት ባላት የሆኖች ወታደራዊ ሰልፍን አከናውነዋል። የቪየትናም ህዝባዊ ጦር፣ የላኦስ ህዝባዊ ጦርና የቻይናው ካፒታል ጋሪሰን ባታሊዮንን ጨምሮ የበርካታ ሀገራት ጦር ሰራዊቶችም ትዕይንትን አቅርበዋል። ፑቲን ከአባቶቻችን የወረስነውን ሀያልነታችንንና አሸናፊነታችንን ወደፊትም አስጠብቀን እንቀጥላለን ብለዋል። በርካታ የምዕራባውያኑ ሚዲያዎችም በእርግጥም ሩሲያ ጠንካራ ጦር ሰራዊት ያላት ሀያል ሀገር መሆኗን አስመስክራለች ብለዋል።